ሰላሙ አሌኩም ወራህመቱላህ በረካቱ ውድ እና እየተከበራችሁ የኢትዮ ቻናል ቤተሰቦች እንዴት ናችሁ? እኛ በጣም ሰላም ነን። እናንተም ሰላም ይብዛልን። የሽራ ጉሊት ሰላም አሌኩም እንለተው ዳህናለን ጥርትሽ የምንወስዶብች ነው ማሬ የየው ማና አሁን የሚገዛልችጠየውበር ሻምባ

በሙላዝም አብራረዋለሁ። የመጣሁበትም ጠፋኝ። ማሪ ሱ አስጠፋችን አለኩልሃል። ሻምቦ ያውቱዋል። ሌላ ነገር እንዳታሰቡም እና ዩቱብ ላይ ጠፍተናል። በነገራችን ላይ ጠፍታችኋል እያላችሁ ነው። አልተመቸም እንደሆኑ ለምንድን ነው? አረ ወፈርኩ ወገኖችን። እዚህ ጋር ራሱ ይወልዳችሁ ምናምን ነገር አመጣሁኝ። እያረጅሁ ነው አይደለም። እርጅና ሲመጣ እንዲህ ነው። አይ አሁን እርጅና እርጅና ነው።

ሌላ ምን ይመራል? ሹፊ ሹፊ ጸጉር ያርጎልኛል። ማሻአላ ብሩ። በነገራችን ላይ ብዙ ሰው ቪዲዮ ሲሰራ ይሄ ሚካያጅ ሁሉ ያንቺ ነው ወይ እንደው አለ ሚካያጅ አትንቀሳቀሽ ወይ ምናምን ይሉኛል ማሬ እና ይሄ ጸጉር ቤት ስለምንሰራ ነው። እኔ በተፈጥሮ ሚካያጅ አልጠቀም፣ ልብስቲክና ኩል ብቻ ይሄ ቆዳ ላይ

ሰብስክራይብ አድርጓት። እሱ እኮ አይደረግም። ተግማር ይህ እኮየዝ ነው። ረሰብስክራይብ አስደረገኙ ስራ ሰብስክራይብ እኔ ወዳችኋለሁ በያቸው እሺ። አሁን ለሻምቡ መለክታለሽ። ንገ ሻምበል፣ ምንድን ነው የምትይው ሻምቡ? ሌላስ ጆሮ አለው? ጆሮ አለው። ጆሮን እኮ ጓደኛው ነው፣ ታደ ወረቤ ጆሮ ብላ ምትለው ጓደኛውን ነው። በነገራችን ላይ አሁን ጊዜ ልጆች አበደን፣ አበደን በቀደም ማለት ነው ልንገራችሁ። እኔና ሀና ነው የሆነ ቦታ ሄድን እና ማለት ነው ሰዋኩ የት ነው የሄዱት? አላቸው። ቀጥታ አፏዝ እንድብን ይዝ አላስመለጠችንም። እሱም ደግሞ ባህሪዋን ስለሚያውቅ ነው እናትሽ ምን እየሰራች ነው? እናትሽ የት ናት? ምናምን የሚለው ሀታ የሄድንበት ቦታ ማለት ነው። ሴትዮዋ የለበሰችውን ልብስ እዚህ ካና ለብሳ ብታያት ሴትዋ የለበሳችው የእሷ እና ያሁን ልጆች እኛ እኮ ከዛ ግን በእኛ ጊዜ ያሉ ልጆች እና አሁን ያሉ ልጆች